ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው ከኔ ጋር አልሀምዱሊላህ። ያው ሰላም መስጂድ ቢቸና ማለት ነው። ያው እንግዲህ አዲስ ተጀምሮ ነበር እና አልቆ ነው ማለት ነው። አልቆ ተከራይቶ ማሻአላ ባሉ። በነገራችን ላይ አልሀምዱሊላህ ረብላኔ በጣም ቆንጆ መስጂድ ነው፣ ደስ የሚል የምር፣ እኔ ደስ ብሎኛል ሀቂቃ ማለት ነው። ቪዲዮ ላይክ ሼር አድርጉታ፣ ሰብስክራይብ አድርጉኝ። ወድ ቤተሰብ እንግዲህ ኢንሻአላህ ዛሬ ደግሞ ሰላም መስጅድ ላይ ነኝ ማለት ነው። እንግዲህ እያሳዩችሁ ነው። ትእዛዝ ካለ በ0922 86 18 93 ይደውሉ። ኢንሻአላህ እንታዘዛችኋለን ማለት ነው። ባረከላሁ ፊኩ። በነገራችን ላይ ዛፎች በጣም ደስ ይላሉ። የምር ውስጡ በተለይ ያላ ከዚህ በፊት አይታችሁታል እንሻላህ፣ ከዚህ በፊት በጣም ቆንጆ ቪዲዮ ሰርቻለሁና በቃ